ያናደጀ ይስል ላይክ አሁን ያናደደኝ ነገር የለም፣ ግን በቃ ዝም ብዬ ሳስበው ማለት ነው። በጣም በቃ ሐበሻ ሲባል በጣም የሚያናደድ ሰው ነው። ላይክ በጣም ጥሩ ሐበሾች አሉ። ኦኬ ዶንት ጌት ሚ ሮንግ ላይክ በጣም መወዳችሁ፣ በጣም ፖዚቲቭ የሆናችሁ ላይክ፣ ፖስት ማረገው ፒክቸር ላይ ቪዲዮ ላይ በጣም ፖዚቲቭነት የምታሳዩ ጥሩዎች አላችሁ። በጣም መወዳችሁ ተወደዱ። በጣም ነው መወዳችሁ ማለት ነው። በጣም ደግሞ የሚያስጠሉ አሉ ማለት ነው። በቃ የሆነ ክብረ ቤስነትን የምታሳዩ ሰዎች ማለት ነው በቃ ኔጌቲቭ መሆን ሰፖርት ማድረግ አትወዱም ከአንድ ሰው ላይ ማለት ነው ከጥሩ ነገሩ መጥፎን ማውጣት የምትወዱ ከመጥፎ ላይ ጥሩን ከማውጣት ይልቅ ከጥሩ ላይ መጥፎን መርጣችሁ ማውጣት የምትወዱና በቃ እንዴት ነው አ ነው ማን የሆነ ፒክቸር ፖስት ማድረግ ሜካፕሽ በዛ ጸጉርሽ ዊግ ነው ምናምን ጸጉር አለኝ እኔ ጸጉር የለኝም አላልኩም። ያረኩት ግን ስለወደድኩት ስለፈለኩት ከፍዬን የገዛሁት ኦኬ ሰው ምንድ ነው ችግሩ? ላይክ እኔ ወድጄ እስካደረግኩት ድረስ የራሴ ይሄ የእኔ አካል ነው። የፈለኩትን ነገር ማድረግ እችላለሁ። እናንተ ጃጅ ጀጅ ልንድ ታረጉኝ አይደለም። ኦኬ በቃ አይ ዋንት ሶ አይ ዲድ ኢት ሜካፕሽን አድርገሽው፣ ብሪ ሜካፕ እኔ ነው የገዛሁት። አንቺ ነው የገዛሽልኝ? አንተ ነው የገዛህልኝ? ምን አለ እናንተ ስለ ነጋቲቭ ውጥታችሁ ፖዘቲቭነትን ብታረጉ ማለት ነው። ቢካዝ የእናንተ መለፍለፍ የእኔ ምንም ነገር አይቀየርኝም። ኦኬ እኔ እኔ ነኝ በቃ እኔ የምፈልገውን ነገር ነው የማረጋው እናንተ ስለ ስለለፈለፋችሁ አላረገውም። ማየት የማትፈልጉት ነገር አታ ማንም አላስገደዳችሁም፣ አትዩ በቃ፣ ውጡ። ይኖ አያችሁ አልወደዳችሁም፣ እለፉት። አይቶ ማለፍ ልመዱ። ኦኬ ይሄ አይደለም ካልቸራችን፣ ካልቸር፣ ካልቸር ሜካፕ ማረ፣ ካልቸራችን መጨፈር፣ ይሄ መደነስ፣ ካልቸር እንደ ሜቢ። ለዛ ነው ያላደግ ነው ማለት ነው። የውጭ ዓለማቶች፣ የውጭ ሀገራቶች አድገው፣ ኢትዮጵያ የማታ አድገው ለዚህ ነው። ቢኮዝ እርስ በርስ ወደታች እንትን ነው ማሳነስ ነው እንጂ የምንችለው ማሳደግ አንችልም። ከሰው ከሰው ማሳደግ የምትችሉት እንትን መርዳት ወይም ላይክ ሰፖርት ማድረግ ስትችሉ ነው። አንድ ሰውን ደግሞ ሰፖርት ማድረግ የምትችሉት ከመጥፎ ላይ ጥሩ ነገር አይቶ አውጥቶ በማየት እንጂ ከጥሩ ነገር ላይ አንዲት መጥፎ ነገር ፈልጎ አውጥቶ ኦ እችን አገኘሁኝ በማለት አይደለም። ግን ሀበሾች ስንባል በቃ ያ ነው ስራችን። በጣም የሚያስጠላው በጣም እ የሆነ ያልወደዳችሁትን ነገር አይቶ ማለፍ ልመዱ። ላይክ በቃ ዶን ማይንድ ኢት ኦኬ ላይክ ይሄን ያህል ተገዳችሁ አይደለም የምታዩት። ያላያችሁትን ነገር ውጡ። በቃ እኔ የማደርገውን ነገር የማትወዱ ከሆነ ታዋቲ ዩ ኒ ሞር ዩ ኖው ብሎክ ሚ ዶን ፎሎ ሚ ኦር ዶን ዋች ሚ አት ኦል። የማትወዱትን ነገር ሰው እነዚህ ሰዎች ስታረጉ ሲያዩ ምን ይላሉ? ይሄ የኢትዮጵያ ካልቸር አይደለም። ይሄ እና ኮመንት በየሰው ኮመንት ላይ እየሄዱ መሳደብ መሳደብና የማይሆን ነገሮችን ማለት ነው ካልቸር ያ ነው ካልቸራችን። ያ ነው የኛ በቃ የምናደርገው ኢትዮጵያዊነት ማለት ያ ነው እንዴ? እራሳችሁ በቃ እንዴት ነው አስቡት። በቃ this is ህይወት እኮ አጭር ናት። በቃ እንዴ ነው የምንኖረው? አይደለም እኔ ህይወቴን እንደዚህ መኖር ከሆነ የመረጥኩት በቃ እንደዚህ ልኖር። እናንተ ባት አትምረጡልኝ። አኗኗሪ እኔ ነው በቃ። እኔ ከሆነ እንደዚህ የምኖረው የእኔን የኔ አኗኗር ማትወዱት ከሆነ ደግሞ ይሁን ያለለም። ኦኬ ማየት አትፈል ማየት የለባችሁም። ኦኬ ላይክ እኔ እያስገደድኳችሁ አይደለም። ማየት ከፈለጋችሁ ታያላችሁ። ማየት ካልፈለጋችሁ እማትወዱት ነገር ሰው እነዚህ ሰዎች ስታረጉ ሲያዩ ምን ይላሉ? ይሄ የኢትዮጵያ ካልቸር አይደለም። ጠላላት አይደለም። ኢትዮጵያዊነት መዋደድ ነው። ስለዚህ ሰው የሚያረገውን ነገር አይታችሁ የሆነ ሰፖርት ማድረግ ልመዱ፣ ወይም ደግሞ ጭራሽ ምንም አትበሉ። ኦኬ እነዚህ ደግሞ አሉ፣ አንዳንድ ወንዶች በቃ በጣም ክብረ ቤት ሲሆኑ በቃ ማይሁን ማይባል ነገር ኮመንት ላይ ይሄዱ ይሄዱ ገና ሄዳችሁ ፔጃቸው ላይ ስታዩ እትስ ዚሮ ፎሎወር ነው ያላችሁ ማለት። ኒው ፔጅ ክሪኤት አድርገው ሰው ለመሳደብ የሚያደርጉ ማለት ነው። አንዱን አሁን ዝም ብሎ ሲለፈልፍ ብሎክ አረጉት፣ ድጋሚ ሄዶ አዲስ እንትን ኢንስታግራም ሜክ አርጎ ድጋሚ ደግሞ ማይሆን ስድም ኮመንት፣ እንደገና ብሎክ ሳረገው እንደ ገና ደግሞ ሄዶ አዲስ። ምን ማለት ነው? በጣም ነው የሚያስጠላው። ለማንኛውም እኔ መለፍለፈን ተቻለሁ። ሁኝ እኔ በጣም ስላስጠላኝ ነው ይሄ። የምትወዱኝ እናንተ በጣም ክብር ያላችሁ በጣም ወዳችኋለሁ። እናንተ ደግሞ ክብር የሌላችሁ ክብረ ቢሶች አናታሞች ምን ነበር ማለት እናንተ ነበር፣ በቦክስ በቦክስ ማለት። በተረፈ እወዳችኋለሁ።